አዶናይ አስጎንብሶ እየለጠለጠ ነው። እሷ ደግሞ አሁን ከእሱ ታረግዛለች። ጃ ያስተሰርያል ብሎ ደግሞ አማራ ደግሞ ያከብራል። ቤቢ ሻወር ብሎ ይመጣላል። አማራ ደግሞ የልጋጋ ሄደ። ያስቆራ ሴቶች አሉ። ቴዲዬ ምናም አዶናይ ተረክቧታል። ባይዞ ለጥልጣት ያራዳለች። ይመችህ። መጋለጥ አለበት። ቴዲ ከዚህ በኋላ አያደርግም። ሴት በድራግ የሞተ ነው፣ ወድቋል። ስለማውቀው ነው። እኔ ፖለቲከኛ ነኝ፣ መረጃ አለኝ። የደነሰ ሰዎች ከኔ ጋር ነው የሚውሉት። እያንዳንዱ የት እንደሚጠጣቃ ነው የትን ወድቆ እንደሚያደረቃ ነው። ሆድሁሉ ሁሉ ቦርጮ አይተዋል። ኤክሰርሳይዝ ነው የሚያደርገው እኮ ያኔ መሰለ ሸንቃጣ ወጣት። ኤርትራዊ ቂጧን ከሰጠችህ መሞት ብቻ ነው። ኤርትራዊ ቂጧን ከሰጠች ለአንድ ወንድ ተሰልሏል። ኦሮማይን ማንበብ ብቻ በቂ። የኦሮሞ ወሸላ፣ ያልተገረዙ ወሸላዎች እኮ ደርግ መንግስት የወደቀ እኮ በኤርትራ ትልቅ መቀመጫ ነው። እንግዲህ ኤርትራውያኖች ደግሞ እንደ ጎጃሜ ባለ አንቴና ቢሆኑ ምን እንደሚሆን አስ ያውም አንቴና የላቸው። አንቴና በሌለው መቀመጫ ከተሸወድክ አንቴና ያለው ጎጃሜ ብናቀርብላቸው ጠቅላላ ትግሬዎችን እንይዛቸዋለን ማለት ነው። የአማራ ሴትስ ቀሚሱን ይወልኝ ምናምን ይወልኝ ነው። ኤርትራዊ ግን ቂጧን ሰጣ መንግስት የምትገለብጥ ናት።